ጤና ስለኝ እንደምናችሁ። የመዳን ነኝ። ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። ወደዚህ አይነት ቪዲዮዎች በብዛት ለመስራት እፈልጋለሁ ግን አልተመችኝም። ለማንኛውም ግን ይህም ቪዲዮ ይመቻቸኋል ብዬ ተስፋ አድርጋለሁ። ኡስታዝ ዋሊድ ኡመር የተባለ ግለሰብ ይሱም ዋልያዝማለኝ ወይ ይቅርታ አድርግልኝ፣ በደንብ ፕሮናውንስ ካላደረኩት ቁርአን ውስጥ አንድ አምላክ ብቻ ነው የተገለጸው ያ አምላክ ነው መለኮት ሊሆን የሚገባው ይለናል። ኤኒዌይ በአንድ ወቅት እንደሰመነው እሱ ራሱ በአንደበቱ አምላክና መለኮት የሆነው እግዚአብሔር አብ ነው ብሎናል አይደለም። ስለዚህ እንደምናውቀውና እንደምንረዳው ከቁራን መራፍ 6 ቁጥር 101 ላይ አላህ አብ አይደለም። ስለዚህ አላህ አምላክ አይደለም፣ መለኮት አይደለም፣ አጋንንት ነው ማለት ነው። ኤኒዌይ ለውይይት ይሆን ዘንድ ሰዎች የሚማሩበት ዘንድ ቁርአን ውስጥ አንድ አምላክ ብቻ ነው የተገለጠው፣ ያ አምላክ ነው እኛ የምናመልከው ይለናል። በእርግጥ ግን እውነት ግን ቁርአንን ስንፈትሸው አንድ አምላክ ብቻ ነው የተገለጠው? እውነት እንስሙ። አምላካችን አላህ በቁርአን ውስጥ አልዋሂድ ተብሏል። አልዋሂድ ማለት አንድ ማለት ነው። ዋሂድ፣ ወሂድ እና ወህድ ማለት ሲኖኒም ሆነው አንድ ወይም ደግሞ ብቸኛ ማለት ነው። አምላካችን አላህ ከዘጠና ዘጠኝ ስሞች ውስጥ አንደኛው አልዋሂድ ነው። አንድ ነው ማለት ነው ይህንን በሱረቱ ፉሲላት ምዕራፍ 41 ቁጥር 6 ላይ በላቸው እኔ መሰላችሁ ሰው ብቻ ነኝ፣ አምላካችሁ አንድ አምላክ ብቻ ነው እና ይላል። ስለዚህ አምላክ አንድ መሆኑን ያሰምራል ማለት ነው። በሱረቱ አና ምዕራፍ 6 ቁጥር 19 ላይም እርሱ አላህ አንድ አምላክ ብቻ ነው፣ እኔም ከምታጋሩት ነገር ንጹሕ ነኝ በላቸዋል። አምላካችን ኤኒዌይ፣ ሰምታችሁታል ያለውን እና አንድ ብቻ ነው ይላል። ግን ቁርአን እንደዛ አይልም። በነገራችን ላይ አምላክን ወለም መለኮትን ወይም ሰማይና ምድርን የፈጠረውን ይህንን ጉዝ አካል የፈጠረውን እግዚአብሔር በቁጥር የመግለጽ አደገኛ አባዜ የሚያስከትለውን ክፋት ስለ ስላሴ በአንድ ወቅት የኒ ማኛ ሙስሊም በነበረ ወቅት የሰራት ቪዲዮ አለ ዩቱብ ላይ ተመልከቱ። ነገር ግን ወደ ቁርኑ እንመለስ እና ቁርን የሚለውን ነገር እንመልከት። ቁርን ምራፍ 23 ቁጥር 14 ላይ አላ በራሱ አንድ በት ምን ይላል መሰላችሁ ይታያቸኋል ብዬ ተስፋ አደርጋለሁ። ሶ ብለስ ጣላ ዘ ቤስት ኦፍ ክሬተር ነው ው ይታያቸዋል፣ አደለም ብዙ ፈጣሪዎች አሉ አላህ ነው ያለው፣ እኔ አይደለሁም ያልኩት። መሐመድና አላህ ነው ይሄንን ያሉት። ብዙ ፈጣሪዎች አሉ፣ ብዙ ማለክቶች አሉ፣ ብዙ አምላኮች አሉ፣ ብዙ ክሪኤተርስ ነው እስ ይታያቸው፣ አይደለም እንደም አማርኛው ያው ስለጨነቃቸው፣ የአማርኛ ተርጓሚዎቹ በጣም ስለጨነቃቸው ከሳሎች ሁሉ በላጭ የሆነው አላህ ላቀ ማለት ነው። አላህም ሳሊ ነው። ሌሎች ምን አሉ ማለት ነው። ሳሊዎች እንደ አላህ እኩል የሚስሉ ማለት ነው። እዚህ ጋር ዘ ፖይንት ማለት ነው አይደለም ስለዚህ የአላን ስራ የሚሰሩ ሌሎች ሰዓሊዎች ሌሎች ተግባሮች። ለዚህ ነው ስዕል በእስልምና ውስጥ የተከለከለው። እንደውም አንድ ሀዲስ ምን ይላል መሰለኝ፣ በመጨረሻው በቅያማ ቀን ሰዓሊዎችና ቅራቅ ቅርሳቅርስ ሰዓሊዎች ተሰብስበው አላ የሳላችሁትን ስዕል ነፍስ ዙርበት ብሎ ቻለንጅ ያደርጋቸዋል፣ ባለመቻላቸውም ይፈርድባቸዋል ይላል። ስለዚህ አላ ሰአሌም ሆነ በአማርኛ እንደዚህ ቢሸውዱን ቢሞክሩም በእንግሊዝኛው ግን ቁጭ ብሏል። ሳይ ኢንተርናሽናል ቨርዥን ይመስለኛል። የእንግሊዝኛ ትርጉሙ ምንድ ነው? ስለዚህ ብዙ ፈጣሪዎች አሉ። ከነኛ ፈጣሪዎች ውስጥ አላ ምንድነው? ዘቤስት ነው የተሻለ ነው ትዜ ላችኋል ኢብን ከቲር ላይ ምዕራፍ 10 ቁጥር 11 ላይ ግማሽ ቀን ሙሉ ፈጅቶበት አርብ ዕለት ከሰዓት በኋላ ግማሽ ቀን ሙሉ ፈጅቶበት ሰው የሰራ አዳምን የሰራ አላ ማለት ነው። ምናልባት ሌሎች ፈጣሪዎች ሁለት ቀን ሶስት ቀን ሊፈጅባቸው ይችላል። አላ ከነሱ የሚሻለው በምንድነው? ግማሽ ቀን ፈጅቶበት ስለሰራ ነው። ሰፋ አት ዜላ የለውም ። ስለዚህ አላ ብቻውን ቁርአን ውስጥ አምላክ አይደለም። ኤግዛምፕል እንመልከትች እስቲ ለማንኛውም ምዕራፍ ሶስት ቁጥር ሰላሳ አምስትን እንመልከት እንዲረዳም ማለት ነው። የኤምራን ባለቤት ሀና ናት። ጌታ ሆይ ብላ ለአላህ ምን ትላለች? ጌታ ሆይ ይታያችኋል አይደለም እዚህ ጋር ዌን ዘ ዋይፍ ኦፍ ኢምራን ሴድ ኦ ማይ ሎርድ፣ ይህ ታያቸኋል አደለም። በካፒታል ምን ታደርጋለች? ስዕለትን ትሳላለች። ግልጽ ነው አደለም? ተሳለች። ስለዚህ ይህ ጌታዊ ተብሎ ማይ ሎርድ ብላ እዚህ ጋር የምትገልጸው አይደንቲፋይ የምታደርገው ምንድነው? ነው ማለት ነው አላ ነው ይታያቸኋል፣ አደለም? መቼም ስዕለትን የሚቀበል መስዋዕትን የሚቀበል ስዕለትን የአብርሃምን ስዕለት የማንኛችንም የሁላችንም ስዕለት የሚቀበለው ማነው? እግዚአብሔር ነው በትክክለኛው ስለዚህ አላ ወይንም መለኮት ነው። ስለዚህ አላ ነው እቺ ሴትዮ እምራን አድንቲፋይ ያደረገችው ማለት ነው። ግን እኔ ወረድ በሉልኝና እዚሁ ምዕራፍ ላይ ምዕራፍ ሦስት ቁጥር አርባ ሰባት ተመልከቱ። ሌላ አንሄድም። እኛ ለምን ግርግር አንፈጥርም። ይል አያት ቁጥር ቁጥር አንጠራም። በትንሹ ማርያም ናት እዚህ ጋር የምትናገረው ማንን? በማርያም ፊት መጥቶ ልጅ እንድትወልድ የነገራትን ገብርኤልን ወይንም የአላህ መንፈስን ነው የምታናግረው። ምን ትላለች? ጌታ ወይ ማንን ነው የምትናነገረው? የአላህ መንፈስን ወይንም ገብርኤልን ምንድን ነው የምትለው? ማይሎርድ ካፒታል። ስለዚህ ይታያችሁ፣ አላህም በካፒታል ማይሎርድ ነው የተጻፈው እዚህ ጋር ገብርኤልን በካፒታል ማይሎርድ ነው የተጻፈው። ስለዚህ የማርያም አምላክ እዚህ ጋ የማርያም የሜሪያም ይቅርታ ማለት ነው ሜሪያም ማለት የሙሴ እና የአሮን እህት ማለት ነው። በቁርአንኛው በትክክለኛውን አስቀምጥና ማለት ነው። የመጽሐፍ ቅዱሱ ሜራ ማለት አይደለም። ስለዚህ የሜሪያ ማምላክ ማነው ነው ማለት ነው። የአላ መንፈስ ወይንም ጅብሪል ነው ማለት ነው። ስለዚህ አላ ማምላክ ነው፣ ጅብሪል ነው ማምላክ ነው። አይደንቅም ዋው! እንደገና ደግሞ እኔ ምዕራፍ ሶስት ቁጥር 18 ባለፈው ትዝ ይላችኋል፣ ይህንን ነገር አሳይቻቸዋለሁ። አላ ሻሃዳ ሲፈጽም ሻዳ ሲይዝ የተመለከትንበት ክፍል ማለት ነው። ስለዚህ አላህ አሁን መጽሐፍ ቅዱስ ምንድነው? ቁራንን የሚናገረው አላህ ከሆነ የሚናገረውን ስሙት፣ በደንብ ልብ ብላችሁ፣ ከእርሱ በቀር ሌላ አምላክ የለም የሌለ መሆኑን መሰከረ። ማን? አላህ ነው። አይደለም የተናገረው ከኔ በቀር ነው አይደለም? የሚለው ኖ አላለም። ሰንበዴ ሌላ ሰንበዴን እያመለከተ ማንን? ሌላ እያመለከተ አላ ነው ሌላን ሰንበዴ ሌላን አምላክን እያመለከተ ሌላ መለኮትን እያመለከተ ሌላ አላን እያመለከተ ከእርሱ በቀር ሌላ አምላክ መሆኑን ምን አደረገ መሰከረ። አላ ሙስሊም ሆነ። ማሻአላህ የሚገርም የሚደንቅ ነው። ስለዚህ ሌላ የማናውቀው አለ። አረ እኔ ጨምርላችኋለሁ እንደገና ደግሞ በተግባር ደግሞ ላሳያችሁ። ምዕራፍ 9 ቁጥር 29ን በጣም የምን የምናውቀው ክፍል ነው፣ እንመልከተው። ቁርአን ላይ ማለት ነው አላህ ነው አይደለም? ድንጋጌንና ሕግንና ትዕዛዝን የሚሰጠው ካላህ ውጪ መለኮታዊ ትዕዛዝን የሚሰጥ ማን አለ? ማንም የለም። ግን እዚህ ጋር ምዕራፍ 9 ቁጥር 29 ስትመለክተ እነዚያ የመጽሐፍን ከተሰጣቸው ሰዎች እነዚያ በአላህና በመጨረሻ የማያምኑትን ሰዎች አላህና መልዕክተኛው እርም ያደረጉትን እርም የሚያደርጉትን። ስለዚህ ቅድም ዋሊድ አላህ ጋር ማገናኘት ማያያዝ ምንድን ነው አለ? ወንጀል ነው፣ ጥፋት ነው፣ ሽርክ ነው። ያስገድላል፣ ያጠፋል ድራሽን ነው የሚያስገባው ነው አይደለም ያለው አላህ። እዚህ ጋር ሽርክ ፈጸመ፣ መሐመድም ሽርክ ፈጸመ። ሁለቱም ምን አደረጉ? አላህ እና ይታያቸዋል መልእክተኛውን እርም የሚያደርጉትን አላህም እርም ያደርጋል መልእክተኛውን ማመድን ምን ያደርጋል? እርም ያደርጋል። ህግን ይሰጣሉ፣ ሁለቱም ህግ ይሰጣሉ። ይታያችሁ፣ ባንክ ቤት ባልና ሚስት የሚያወጡት ኤከሌት እና ኤከሌ ኤንድ ተብሎ የሚያያዙ የውል ህግ የምታየው እንደዛ ማለት ነው። ስለዚህ መሐመድ ያላ ሽርከኛ ነው መደበኛ ነው ማለት ነው። ማአት ነገር ላሳያችሁ ይችላሉ። ስለዚህ ሚስተር ዋሊድ ወይም ስታዝ ዋሊድ አትዋሽ፣ አትቀባጥር። ቁርአን ውስጥ ነፋ አማልክቶች አሉ ልቆጥራቸው ጊዜ ስለሌለኝ ነው እና ሶስት ምስክር ይላል መጽሐፍ ቅዱስ፣ ሁለት ወይም ሶስት ነው። ስለዚህ ሶስት አሳይቻለሁ። አትዋሽ፣ ቁርሃን ውስጥ ማታም አለብቶች ናቸው። አንደኛው ትልቁ አምላክ እንደውም መሐመድ ነው። ሌላ ጊዜ ይዤ እመጣለሁ። እንደውም መሐመድ ሲሞት አቡበከር ተነስቶ መሐመድ የምታመልኩ መሐመድ ሞቷል፣ ያልሞተው አላህን የምታመልኩ ተከተሉኝ ብሏል። ስለዚህ የመጀመሪያዎቹ በማህመድ ዘመን የሚኖሩት ሙስሊሞች ማንን ነበር የሚያመልኩት? ማህመድን። ለዚህ ነው አቡበከር ማህመድን የሚያመልክ ሰው ቢኖ ባይኖር ኖሩ ይላል። ማህመድን የምታመልኩ ሞቷል፣ አላህ ስላልሞተ ነኝ ተከትሉ ይላል። ስለዚህ የአዛባ ማልክቶች እንደዚህ አይነት ተረት ተረት ናቸው፣ አጋንቶች ናቸው። የተሰቀለው የሞተው የተቀበረው በሶስተኛው ቀን ከሙታን የተነሳ ወደ አብ ወደ አባቱ ያደረገ እኛን ያዳነው የናዝሬቱ ኢየሱስ እሱ ብቻ እውነተኛ አምላክ ነው። ስለ አዳምጣችን አመሰግናለሁ። የመዳነኝቻው